አገሪ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በአገልግሎት አሰጣጥ ላይ ያሉ እጅ መንሻዎች በየስፍራው መስፋፋታቸውን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳ ተናገሩ። ሚኒስትሩ ይህንን ያሉት የገቢና የውጭ ንግድና የውጭ ምንዛሪ አስተዳደር አፈጻጸም ለሙስና ብልሹ አሰራር ያለው ተጋላጭነት ላይ ያተኮረ ጥናትን መነሻ በማድረግ ከስነ ምግባርና ጸረ ሙስና ኮሚሽን ጋር በተደረገ ውይይት ነው። ሚኒስትር መስሪያ ቤታቸው በመሰል ብልሹ አሰራር ላይ ተሳትፎ የተገኙ የተጠሪና የቅርንጫፍ ተቋማት አመራርና ሰራተኞች ላይ እርምጃ እየወሰደ እንደሚገኝ የጠቆሙት ዶክተር ካሳሁን በአሰራር ስርዓት ላይ ለሙስና በር ከፋች የሆኑ ጉዳዮችን በማጤን መፍትሄ መስጠት ያስፈልጋል ሲሉ መናገራቸውን ፕሬስ ድርጅት ዘግቧል። በልምድ የተገኙ እውቀቶችና ክህሎቶችን እውቅና ለመስጠት በተጀመረው ኢኒሽቲቭ እስካሁን 30 ሺህ ሰዎች ምዘና መውሰዳቸውን የስራና ክህሎት ሚኒስቴር አስታወቀ። ዜጎች በልምድ ያዳበሩት በርካታ ክህሎት ቢኖርም እውቅና ባለመሰጠቱ ኢኮኖሚው ውስጥ ተወዳዳሪ እንዳይሆኑ አድርጓል ያሉት ሚኒስትር ድኤታው ተሻለ በሬቻ ክፍተቱን ለመሙላት በመስከረም ወር በተጀመረው ኢኒሽቲቭ 30 ሺሕ ሰዎች ምዘና መውሰዳቸውን የተናገሩት ምዘናው በቀጣይ ዓመታት በሚሊዮን የሚቆጠሩ ዜጎችን ተደራሽ እንደሚያደርግም ሚኒስትር ድኤታው ተናግረዋል። ምዘናውን ከወሰዱ ሰዎች መካከል ምን ያህሎቹ ውጤታማ ሆነዋል የሚለው ግን አልተጠቀሰም። የኬንያው የቴሌኮም አገልግሎት ሰጪ ሳፋሪኮም ኢትዮጵያ 8.8 ሚሊዮን ደንበኞችን ማፍራቱን ገለጸ። ኩባንያው እነዚህ ደንበኞች ማፍራት የቻለው እስከ መጋቢት ወር ባለው ጊዜ እንደሆነም ተነግሯል። ያፈራቸው ደንበኞች ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 1.132 በመቶ እድገት ያለው እንደሆነም ነው የኬንያው ዘስታር ጋዜጣ የዘገበው። ኩባንያው በኢትዮጵያ የሚሰጠውን አገልግሎት ለማሳደግ የኔትወርክ ማስፋፊያዎችን እያደረገ ሲሆን የሞባይል ገንዘብ ተጠቃሚ ደንበኞችም ሁለት ነጥብ አራት ሚሊዮን መድረሳቸው ተገልጿል። ሳፋሪኮም በ2015 ዓ.ም ወደ ኢትዮጵያ ገበያ የገባ የመጀመሪያው የውጭ ቴሌኮም አገልግሎት ሰጪ መሆኑን ይታወቃል። አሜሪካ ከጤና አገልግሎት ጋር በተያያዘ ለዛምቢያ የምታደርገውን 50 ሚሊዮን ዶላር ድጋፍ በመድኃኒት ስርቆት ምክንያት ልታቋርጥ መሆኑ ተገለጸ። አሜሪካ ለዛምቢያ በየዓመቱ ለሕክምና እርዳታ የሚውል ገንዘብ ድጋፍ የምታደርግ ቢሆንም በሀገሪቱ በተደረገ ምርመራ በእርዳታ የሚገቡ መድኃኒቶች ከሁለት ሺሕ በላይ በሚሆኑ የግል መድኃኒት መደብሮች ለሽያጭ መቅረባቸው እንደተረጋገጠ ተሰምቷል። እንደ አፍሪካ ኒውስ ዘገባ ወባ፣ ኤች አይ ቪ እና የሳምባ በሽታ የመሳሰሉ በሽታዎችን ለማከም እርዳታ ቢደረግም መድኃኒቶቹ በግል የመድኃኒት መደብሮች እየተሸጡ ነው ተብሏል። በቻይና ላይ የተጣለው የ145 በመቶ ታሪፍ ሊቀንስ እንደሚችል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ። የፕሬዚዳንቱን ወደ ስልጣን መምጣት ተከትሎ በአሜሪካና ቻይና መካከል የተቀሰቀሰው የንግድ ጦርነት ትልቅ የሚባል የታሪፍ መጠንን እንዲጣል አድርጓል። የሁለቱ ሀገራት ባለስልጣናት በስዊዘርላንድ ሊነጋገሩ ነው መባሉን ተከትሎ የተሰነዘረው የፕሬዚዳንቱ ንግግር የንግድ ጦርነቱ መለሳለስ እያሳየ ስለመሆኑ ጠቋሚ ተደርጓል። ትራምፕ ታሪፉ ከዚህ በላይ አይጨመርም ይልቁንም እየቀነሰ መምጣቱ እንደማይቀር እናውቃለን ሲሉ መናገራቸውንም ቢቢሲ ዘግቧል። ቻይና በአሜሪካ የተጣለባትን የ145 በመቶ ታሪፍ ተከትላ በአሜሪካ ምርቶች ላይ የ125 በመቶ ታሪፍ መጣሏም ይታወሳል።